እሺ ሰላም። አማን ሴት ነሽ? አማን አማን፣ አይሰማም? ሰማለሁ። ቪዲዮ አታብሪ ማሪ ዋርኒንግ እንዳይሰጥ የሆነ ነገር ደግሞ ታይቶ። እናት ሌላ አቤት፣ አቤት ወንድሜ። የገንዘብ እርዳታ ከሆነ አስቀድሜ ልንገረክ እንደማልችል። ችግር ላይ ነኝ ብቻ ብለህ ስለጻፍኩ ኢንቫይት ያደረኩ። አረይ የገንዘብ አይደለም። ሀብዬ ሰላም ናችሁ? እንዴት ነሽ? ደህና ነን። እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ዱባይ ነው ያለሁት። እሺ አሁን ላይ ዱባይ ነው ያለሁት እና ህዳር ላይ ነው የመጣሁት የነበረ ማለት ነው። እሺ ያመጣችኝ ደላላ ሴት ነች እናም አመጣኝ። የአንድ ወር ቪዛ ነው የሰራችልኝ ያሰራችልኝ የአንድ ወር ቪዛ ነበረ እና እዚህ ከመጣሁ በኋላ የሆነ ስራ አስገባችኝ መጀመሪያ። እና የአስገባችኝም እሷ ሳትሆን ለጓደኛዋን የሰጠችኝ ሌላ ወንድ ደላላ ነበር፣ ለሱ ሰጠች ማለት ነው እና ለሱ ሰጣኝ ገባሁ። ጀበላሊ ነበር የገባሁት። የሆነ የምንጣፍና ፋብሪካ ነበረ እዛ አኒ ፍላወር ላኪ ብኛ አላገኘሁሽም። እሺ፣ የምንጣፍ ፋብሪካ ነበር። ልክ እዛ እየሰራሁ እኔ ልጠይቅህ፣ አወራርክ ስላልገባኝ እኔ ልጠይቅህ አሁን እሰማለሁ። እ እሺ ንገረኝ። እና እዛ መጥቼ ከገባሁ በኋላ እዛመያ ያመጣችህ ደላላ እና አንተ እንዴት ተዋወቃችሁ? በምን አጋጣሚ ተዋወቃችሁ? አንተን ወደ ዱባይ ያመጣችህ ደላላ ማን ያገናኘህ? ሌላ የሰፈር ልጅ አመጣ ነበረ ማለት ነው። እሷ። እሺ እሺ። እና የሰፈር ልጅ አመጣ ነበረ፣ እሱን ያመጣችው ደግሞ ሌላ ጓደኛ አለች የምትተዋወቅ ማለት ነው። በሰው በሰውን የተገናኘ ነው። እሺ እና እዚህ ከመጣሁ በኋላ በሰው አግኝቻት ከመጣሁ በኋላ እዛ ገባሁ። የገባሁበት መጀመሪያ ወይ እኔ እየጠየኩ ነው የምትነግረኝ። ወንድም ስታመጣክ ስንት ነው የከፈልካት? ከኢትዮጵያ ዱባይ ስታመጣክ ከአንተ እንዲ ያላለዋል። ሁለት መቶ ሀምሳ ሁለት መቶ ሀምሳ ሺህ ከፍለት መጣክ። እሺ መጀመሪያ ቃል የገባችል ልክ ኢትዮጵያ ሆነክ በሁለት መቶ ሀምሳ ሺህ ብር ከኢትዮጵያ ስታመጣክ፣ ዱባይ አምጥታ ምን አይነት ስራ ልትሰጠክ ነው ቃል የተገባባችሁት? ማስረጃ ታዲያ እፈልጋለሁ ለዛ የፈለግከው ስራ አለ ምናምን ያለችኝ እና አንድ ሺ አምስት መቶ ብር ደግሞ እስከ አንድ ሺ አምስት መቶ ብር ይከፍላሉ። እኔ የዛ የምሰረው ሹፍርና ነበረ። መንጃ ፍቃድ ምናምን አለኝ ምናም ስለት ከፈለክ በሱም ትገባለህ ምናምን ያለችኝ። እኔ እዚህ ከመጣሁ በኋላ ነው በኢትዮጵያ መንጃ ፍቃድ ማሽከርከር እንደማይቻል ያወቁ። መንጃ ፍቃድም አለኝ እና ሌላ ሌላ ሙያም አለኝ ምናምን ስለት ችግር የለውም ምናምን አለችኝ ማለት ነው እሺ በአንድ በሁለት መቶ ሀምሳ ሺ ከዱባይ ሳመጣክ ከኢትዮጵያ ዱባይ ሳመጣክ የፈለግከውን ስራ በአንድ ሺ አምስት መቶ ድርሃም አስቀጥረሃለው። ድራይቪንግ ላይሰንስ አለኝ ስትላት፣ ድራይቪንግ ላይሰንስ ካለክማ እንደውም በሹፍርና አስቀጥረሃለሁ ያለችበት ቮይስ አለክ። የሱ ቮይስ በአጋጣሚ አጥፍታብኛለች። አወጣሻለሁ ያለማስረጃ ምንም ልተባበር አልችልም። የሌላ ማስረጃ አለኝ ማለት ስራ ቀይርልሃለሁ፣ ካልተመቸ ቀይርልሃለሁ ምናምን ያለችኝ ስራ አለ የሌለው ማስረጃ አለኝ። እሱ ነው የጠፋኝ ግን እሱም ቢስትለኝ የውልግ ዋናው እሱኗ። አንድ ሰው ተስማምተህበት ከመጣህ በኋላ ሊሆን አይችልም። ከመጣህ በኋላ ከካደች ነው ለምሳሌ ደረጀ የሚባለች ዲጄ ሊ ኢትዮጵያ ውስጥ እያለ ሁለት መቶ ሀምሳ ሺሁን ከፍለህ ከመጣውክ ሴኩሪቲነት አስቀጥረሃለው ብላ ቃል የገባችለትን ቮይስ ይዞን የመጣ ለዛ ነው ለሱ እዚህ ድምፅ የሆንኩት። ሁሉም ማሳጃ ቃል የገባችለትን አላደረገችለትም። ስለዚህ አንተ ሁለት መቶ ሀምሳ ሺ ለደላላ ስትከፍል ከፍል ቃል የገባችልት አግሪመንታችሁ፣ ስምምነታችሁ ምንድን ነው? ይህንን ብር ስከፍልሽ፣ ይህንን ብር ስትከፍለኝ፣ ሁለት መቶ ሀምሳ ሺ ስትከፍለኝ፣ ይህን ይህን ይህን አረግልሃለው፣ ያለችበት ቮይስ ካለ ይኸው ቃልሽ፣ ይኸው ብሩ የከፈለበት ደረሰኝ። ታዲያ ለምን አላረግሽም ብለን እኛ እንጠይቃታለን። ቃልሱ አለኝ ግን እዚህ መጥቼ ስራ እንድቀይር ምናምንትን ስላት ፍቃደኝ አይደለችም። እንድቀይርም ፈቃደኛ አይደለችም። ሌላ ቦታ እንድትወስደኝም ፍቃደኛ አይደለችም። ከዛ ዛሬ ነገ ዛሬ ነገ እያለች መጨረሻ ላይ ቀራማ ውስጥ ገባሁ ማለት ነው። ከዛም ቀራማ ሳልገባ በፊት መቀየር ፈልጋለሁ ስላት አራት ሺህ ብር አንጣ ምናምን አለች ማለት ነው። ዱባይ አራት ሺህ ብር አንጣ አለች። እሱ ምንድን ነው የደላላ የምናምን ምናምን ብላ አራት ሺህ ብር ታመጣለህ ምናምን አለችኝ ማለት ነው። አይ እኔ እኮ የእሱን የመክፈል አቅም የለኝ ምናምን እያልኳት ልክ ይህን እያለች ቪዛው አለቀ ማለት ነው። ሃኒ አካውንትሽ ፕራይቬት ነው ፐብሊክ አርጊው። ሃኒ አካውንትሽ የለም ጊፍት ላይ ማትታይም፣ ቪው ላይ ማትታይም። አካውንትሽን ፕራይቬት ነው ፐብሊክ አርጊው እንድትታይ። እና ምንድን ነው መረጃ አለኝ በቂ ማስረጃ ላይ ፎቶዋም አለኝ ምናምን። እኔ የፈለኩት አሁን ላይ ቀራማ ያው የአስራ አንድ ቀን ምናምን ሬኒ አረገችልኝ። እኔ የአስራ አንድ ቀን እንዴት እንደሚቻል አላቅም ግን ድጋ ወንድሜ ማለት ነው። አዎ እየሰማሁህ ነው። እኔ የጠየቅኩህ ሌላ ነው፣ አንተ የምታወራልኝ ሌላ ነው። ወንድሜ እኔ የምፈልገው ማስረጃ ከኢትዮጵያ ስታመጪው ሁለት መቶ ሀምሳ ሺህ ከፍሎ ስታመጪው ቃል የገባሽለት ይሄ ይሄ ይሄ ነበረ፣ ይኸው ቮይስሽ ቃል የገባሽበት ግን አምጥተሽ አላደረግሽለትም ለማለት ኢትዮጵያ ከኢትዮጵያ ስታመጣ ቃል የገባችልህን ቮይስ እፈልጋለሁ እኮ ነው ያልኩህ። እኔ በመረጃ በማስረጃ ነው ድምጽ መሆኑ ይሄ ሁሉ እየደረሰብኝ ያለው እናንተን እያመጡ የሚጥሏችሁ ደላሎች እኔ አንድ ሚሊዮን ሊደርስ አርባ ሁለት ሺህ ብቻ ፎሎ የቀረው አካውንት የተዘጋብኝ ዲጄ ሊን ፎቶ አለጥፌ ቪዲዮ ከሰራው በኋላ ነው እናንተ ለእናንተ ህጎ ደላሎች አምጥተው የሚያደርጓችሁን ፎቶቸውን እየለጠፉ ቪዲዮ እየሰራው የሁሉ ነገር እየደረሰብኝ ያለው ከአንድም አራት አካውንት ተዘግቶ አሁን አምስተኛ አካውንት ላይ ያለውት። ስለዚህ እኔ ለእናንተ ድምፅ ሰውን እራሴ መስዋት አድርጌ እናንተ ለእኔ በቂ ማስረጃ ማቅረብ አለባችሁ። ሁለት መቶ ሀምሳ ሺውን ስትከፍል የተስማማችሁበትን ቮይስ እፈልጓለሁ። ምንድን ነው በሁለት መቶ ሀምሳ ሺ ስትከፍለኝ ዱባይ አምጥቼ ለማምጣት ብቻ ከሆነ የተስማማከው ተስማምተክ ነው የመጣከው። እሺ አምጥቼ ስራ አስገብቼ ስራው ባይስማማክ አስቀይሬ ብለህ የተስማማህበት ቮይስ አምጣልኝ። እኮ ነው ምልክ። ያኔ ለደያል ይኸው፣ እንደዚህ እንደዚህ ቃል ገብተሽለታል። ሁለት መቶ ሀምሳ ሺህ ከፍሎ ዱባይ ስታመጪው አንደኛ ስራ ልታስገቢው፣ ስራው ባይስማማው ልትቀይሪለት። አግሪመንት የሚባል ነገር አለ። ስምምነት፣ መጀመሪያ ስትስማሙ ስትነጋገሩ በምንድን ነው? እናንተ ለመምጣት ብቻ ጓግታችሁ ዝም ብላችሁ የሆነው ይሁን ብቻ ዱባይ አድርሺኝ፣ ዱባይ ብቻ አምጥተሽ ወርውሪኝ። ከመጣችሁ በኋላ ያለውን ነገር አታስቡትም። በቃ መምጣታችሁን ብቻ ነው የምታዩት እናንተ መታችሁስ፣ ምድ የተስማማችሁት ምል ይ አለ እንደዛ አይነት ስ መጀመሪያ የለም ብለኛል ደልትብኝአንችላል አለ ወይይህ ግን ሹፌር ምናምን የሚለው ነው የጠፋ እንጂ፣ ሌላውማ አለ። እና እኔ አሁን የጠየኩህን መልስልኛ ወንድሜ፣ ሁለት መቶ ሃምሳ ሺህ ስትከፍለኝ ዱባይ አምጥቼ ስራ አስቀጥሬክ፣ ካልተስማማክ ደግሞ አስቀይርሃለሁ የሚል ቮይስ አለ ወይ? አዎ አለ። እርግጠኛ ነክ? አዎ አለ። በቃ እሱም ቮይስ ነው የምፈልገው እኔ። ቁጥርህን ለረጁ ላክላት። አሁን ቦታ የለም ሌላ ሞዴሬተር ላስገባ ቦታ ስለሌለ ለረጁ ቁጥርህን ላክላት። እኔ ዋትሳፕ ላይ ሀይል በልክ ሀቢባ ልበልክ ማስረጃዎቹ እንድትገኝ ኦኬ። ረጁ ቀይ እዚህ ጋር ከታች ቀይ ፕሮፋይል አር ኢጄ የዋትሳፕ አካውንት የል ላክላት። ቁጥር የለኝም አላወጣውም። ኖ ዋትሳፕ እኔ ዋትሳፕ ብቻ ነው የምጠቀመው ቀጥታ ቁጥር የለኝም እኔ ዋትሳፕ ነምበርህን ረጁን ፎሎ ታደርግና በኢንቦክስ ለረጁ ትልክላታለህ ረጁ ቁጥር ስላለ አሁን እያተልኩልኛለች በዚኛው ስልክ ገባህ ወንድሜ ነገር ስትነጋገሩ መጀመሪያ እንትን በሉ ማስረጃ መረጃ ያዙ። ይህን ያህል ብር እኔ ይህን ያህል ብር ስከፍልሽ ዱባይ ስታመጭኝ፣ ከዛስ ሳምጥተሽ ምን ታደርጊልኛለሽ? ስራ አስገብተሽኝ ስራው ባይስማማኝ ምን ታደርጊልኛለሽ? ቀይርሃለሁ። ኦኬ፣ ይህንን ማስረጃ መያዝ። ከዛስ ዱባይ ከመጧችሁ በኋላ ስራው ባይስማማኝ ባይቀይራችሁ፣ ይሄን እኮ ቃል ገብተሽልኝ ነበር አላልኩም ብትል፣ ይኸው ቮይስሽ ማስረጃ። ሁሉ ነገር በማስረጃና በመረጃ ነው ከሰዎች ጋር መነጋገር የምትችሉት። ሰው ከሀዲ ነው። ዛሬ የተናገረውን ነገ አላልኩም ይላል። እኔ እንደዚህ አይነት ነገር ቃል አልገባውልህም ይልል ሀሳቡን ቀይሮ ሰው ምንድን ነው ማስረጃቸው ይዛኔ የላክሽልኝ የእሱ ቁጥር ነው። እስከ ኮዱ አድርጌ ልኬልሻለሁ እኮ በልልኝ። ስነካው ቀጥታ ወደ ዋትሳፕ ነው የሚወስደኝ። ወንድሜ ስምህ ማን ነው? አማን ነው ስምህ አማን ሀቢባ ነኝ። ያሉክን ማስረጃዎች እንዳለ እዚህ ጋር ላክልኝ። ዋትሳፕ ቮይስ አድርጌ ልሃለሁ ወንድሜ። ቲጂ ጎጃሚዋ ትናንትና ለቢኒ ሞ ስልክሽን ስጪ ብዬሻለሁ አይደለ? የገንዘብ እርዳታ ከሆነ አልችልም። ሌላ ጉዳት ደርሶብሽ ድምፅ እንድንሆንሽ ፈልገሽ ከሆነ ዌልካም። የገንዘብ እርዳታ ግን አሁን አንችልም። ገና ከትናንት ወዲያ ነው ለልብ ህሙማን እርዳታ የሰበሰብኩት እና በየቀኑ እርዳታ ማሰባሰብ አንችልም። በሚረዳውም ህዝብ እያዘነን አማን ሪም ሞባይል አንድ ቁጥር የምትጽፊው፣ ማስታወቂያ ፈልገሽ ከሆነ ለረጁ ቁጥር ሽላኪ። አሁን ትላክልኝ ማስታወቂያ በነፃ አልሰራም፣ ክፍያ ጠይቃለሁ ለማስታወቂያ። ስለዚህ ማስታወቂያ ፈልገሽ ከሆነ ለረጁ ስልክ ቁጥርሽን ብትልክልኝ፣ ረጁ አሁን ዋትሳፕ ላይ ትልክልኛለች። አወራሽ አለ በቮይስ ዋትሳፕ ላይ። እንትን አይደለም ማስታወቂያ አይደለም። ሷ ምንድን ነው ታዲያ? ማን ነው የሚያደርገሽ? እንትን አይደለም፣ ማስታወቂያ ሳይሆን ባለፈው ዕለት እንደውም ሰው ብር በልቷት አስገባሻለሁ እኔ እያልሽ አለ። እሺ እኔ ደግሞ ሪሞባይል ስላለ በቃ ሞባይሏን ማስተዋወቅ ፈልጋ መስሎኝ ነው። እሺ አደለም፣ የለውም ችግር። ከሆነ እንሰማታለን። አማን ሲወርድ ትገባለች። ሀቡዬ አስራ ሰባት ዓመት የጠፋችው ልጅ ጉዳይ እንዴት ሆነ? እናቴ ሀቡዬ አስራ ሰባት ዓመት የጠፋችው ኮመንት ደጋግመሽ ማሬ፣ መችማ አመጣችልኝ አንቺ ያልሽኝ እናትየውን ቪዲዮ ቀርጬ ሀቢባ አባክሽ ልጄን አፋልግኝ የሚል ቪዲዮ እናትየውን ቀርጸሽ ላኪልኝ። እኔ ጋር የሚቀመጥ ነገር ማን ነው ማን ስሪ ብሎች ነው ቪዲዮ የሰራሹ? እኔ መች ጠፋው ብትለኝ ያቺ ሰው ተደብቃ ተደብቃ ህይወቷን እየኖረች ቢሆን እና እኔ ፎቶ አለጠፍ ቪዲዮ ሰርቼ ከተደበቀችበት ወጥታ ከዚህ በፊት እንደገጠመኝ ማን ፈልግኛለሽ፣ ማን ፈልግኝ ብሎች ነው ቪዲዮ የሰራሹ? ብትል ይኸው እናትሽ ፈልግኝ ፈልጊልኝ ልጅ ብለውኝ ነው ብዬ ቪዲዮን አሳያለሁ። ገብቶሻል? ለዛ የእናትየውን ቪዲዮ አምጪልኝ። አንቺ ጓደኛ ነሽ፣ በጓደኛ ተመርቼ እኔ ቪዲዮ አልሰራም። አምጪልኛ ልጪኛ ቪዲዮ ዋይፋዩ ምን እንደሆነ አላውቅም። ቲጂ ጎጃሚያ ቁጥር የገንዘብ እርዳታ ፈልገሽ ከሆነ አልችልም። ሌላ እርዳታ ከሆነ የገንዘብ አይደለም ብለሽ ጻፊኛል።